ለውሳኔ ተቸግሬ ራሴን የሆነ ነገር ውስጥ ከማስገባ ይልቅ እንደዚህ ሰዎች ጋር ባመጣው ከሰዎች የምወስደው ነገር ይኖራል። የኔ ውሳኔ ውሰድ፣ የኔ ውሳኔ ተቀበል ሳይሆን ባወራሹ፣ ልክ ከአንቺ የሆነ ነገር ይወስዳል፣ ከኔ የሆነ ነገር ይወስዳል፣ ከዛ ለውሳኔ ቅርብ ይሆናል። እኔ ያን ነው የምረዳው። እንደኔ ሀሳብ እና ማስጨነቅ ሳይሆን ውሳኔ ላይ እንዲደርስ የኛ ሀሳብ መንደርደሪያ ይሆነዋል። ለምሳሌ አሁን ዳኒ ካየሹ እንግዲህ በጭፍን ነው፣ በቃ ያመናት ምንም ነገር ሳያይ ነው በጭፍን ገባሽ? ያ እምነቱ ነው፣ መልካምነቱን ያሳያል። ግን ደግሞ ከኛ የወሰደው ሀሳብ ምንድ? ይቅርታ አርጌልኝና፣ ይህች ልጅ እኮ ብታረግዝም ባታረግዝም እኮ መርጧት እኮ ቃል ኪዳን ገብቶላታል። ገባሽ? መጀመሪያ ለጽጌ፣ የምትፈልገውን ነገር ሁሉ አድርጓል። ፍቅሩን በትክክለኛ መንገድ ገልጾላታል። በትልቅ ከበሬታ ታገቢኛለች ጥያቄ አቅርቦላት ገፍታ ሄደች። እሷ ነች ለዚህ ሁሉ ነገር ተጠያቂ እኮ ራሷ ጽጌነት መሆን ያለባት። ይሄ ልጅ እኮ ተሳሳተ መንገድ ሄደ ትክክል ሄደ። ለእሷ የሚገባትን ክብር ሰጥቷታል። የሚችለውን ሁሉ ነገር አድርጓል። ይሄ ሁላችንም ያው መቸም ህይወታችሁ በአደባባይ ስለወጣችሁት ጊዜ ለጸጌ መስጠት ነበረበት። ጊዜ ስጠኝ ብለዋለች አይደል? ጊዜ መስጠት ነበረበት። ለምን መቾከል አልነበረበትም ታያለሽ የሚወዳት ከሆነ ኖ ከዛ በፊት ለምን እንዲያገባት ስትፈልግ ስታሳየው ቆየች። ቆይ በቃ በጣም ሆን እሱ ስላሳየችው እንዲያገባት እንደምትፈልገው ስላወቀ እሱም በክብር ያን ሁሉ ነገር አድርጎ በከበሬታ ታገቢኛለች ልጅ ጥያቄ ያቀረበላት ገፍታ ሄደች። እሷ ነች ሰው። አሁን እዚህ ልጅ ላይ መፍረዱ ምንድነው ጥቅሙ? በቃ ህይወት እንደዚህ ነች አንዳንዴ እና ተፈልጋት፣ ዳኒ አግበኝ፣ ቀለበት አርግልኝ ምናምን ብላ የምትጠይቀው ያን ሰዓት እኮ እንዳለችው ለጸጌ ቀለበት ዳኒ አላቀረበም ለማድረግ። ለምን ለሱም ያልተመቻቸ ነገር ስላለው እሱም ደግሞ ልክ እንደ በድንገት ወጥቶ ቀለበት ሲያደረግላት ለሷን በቃ ላይ መቻ መሆን አለበት። ያን ነገር ሰርፕራይዝ አይነገርም። አንደኛ። ሁለተኛ ነገር ደግሞ ጽጌ ማጥፍታለች በጣም ጥፋት ላይ ጥፋት፣ ያለ ጥፋት ነው የምለው የጽጌ ጥፋት ነው እኮ የጽጌ ጥፋት ዳኒም ደግሞታል ያው በቃ በጥፋት ላይ ጥፋት ነው። የጠፋ አሁን የጠፋ ጥፋ ኦይ እናንተ በሱ ቦታ ብትሆኑ ምን ታደርጉ ነው? ያው ሁሉ ነገር ሄዶ እንደዛ ተንበርክኮ ጠይቋት ገፍታው ሄዳ እሱ አልፈልገው ማጭ ያለ ጥፋት ነው ያለችው አልፈልግም አላለችም። ጊዜ ስለጠየቀች እሱ ጊዜ ደሞ መስጠት ነበረበት ዳኒ ማለት ነው። እቺም ልጅ መታ በቅጠቱ ገብታ ገፍታ እርጉዝ ነኝ ማለት አልነበረባትም። አንዴ እነሱማ ውስቲ ይወላችሁ ጊዜ ይስጠኝ እኮ አለም ያለችው ካያችሁ፣ እኔ አሁን ላይ መተማመን አልችልም። ፕላስ ደግሞ አሁን ላይ ለዚህ ነገር ዝግጁ አይደለሁም። እንዴ እስከ ዛሬ እኮ ብለሽ ነበረ ሰው የአንቺን ሀሳብ አክብሬ ነው ዛሬ እዚህ ላይ የደረስኩት ብያት አለው እኮ ስላት። አይ አሁን ተማሚ ይወንሽ ኤፍሱ ስለምንድነው ጊዜ ይስጠኝ አይደለም? ለሰከንድ፣ ለማይክሮ ሰከንድ አላመነታችን በነገራችን ላይ ለሰከንድ አላመንታችሁም ምክንያቱም ከኔ ጋር መሆኑን ስለምትፈልገው። እኔ ቅርታ አድርጉ የሰውን ጀጅ ማድረግ አልፈልግም፣ ግን ሽዝኖት ማችወርድ በቃ ነገሮችን ሁሉ እንደ ጌም ነው የምታየው። እና አንዳንድ ጊዜ እንደዚህ አይነት አካሄድ የምትሄዱ ከሆነ ህይወታችሁንም ሊያሳጣችሁ ይችላል። መጥፎ ነው። ላይፍን ሲሪየስ መያዝ አለባችሁ። በተለይ ፍቅር የሚባል ነገር ደግሞ ቀልድ አይደለም። ዳኒ አንተ ደግሞ ለብዙ ዓመት ጸጌን ታውቃለህ። ጸባዩ ምን እንደሆነ ሁሉ ነገር ስለምታቅ መረዳት አለብህ። ለምን እሷ ባለችው በቃ በእሊ ተጋብታ የማይሆን ነገር ማድረግ አልነበረብህም። ስሚ፣ ለብዙ ዓመት እኮ የጠየቀችኝ ጥያቄ እኮ እሺ ይያሳከውት በኔ ቤት ጥሩ ማረጊ ነበር። ተረዳሽ? ምን እንደው ታውቃለህ፣ እህታችን ማለት ነው፣ እኛ እዚህ ጋር እየተከራከርን ያለ ነው ለዳኒ ለውሳኔ የሚረዳውን ነገር እንጂ አንተ አጥፍተሃል፣ አንቺ አጥፍተሻል የክስ መዝገብ አልከፈትንም። በነገራችን ላይ ማለት ነው፣ ወደኋላ ተመልሰን እንደገና እሱን ለውሳኔ የማይረዳው ነገር ላይ ማስገባት የለብንም። ማውራት ካለብን አሁን ያለበት ታይም ላይ ምን ማድረግ እንዳለበት ነው ልንወያይ የሚገባው። ጥፋት አለ ሁለቱም ጋር፣ በቃ ዳኒም ጋር አለ፣ ፅጌም ጋር አለ፣ ይሄንን አንክድም። ምንድነው ጥፋታቸው ካልሽኝ፣ በወቅቱ ጽጌ ያን ነገር ቀለበትን ያክል ነገር ሲመጣ እንትን ሲላት መቀበል ነበረባት። ድንገታዊ የሆነ ኦኬ፣ ያ ነገር ተፈጸመ፣ ስህተት ነው፣ ተቀበል። ዳኒ ደግሞ በቀጣይ ቸኩሎ እዚች ልጅ ህይወት ውስጥ መግባት አልነበረም። ወንድ ልጅ ነው፣ ተናደደ፣ ተበሳጨ፣ ገባ፣ በቃ ሌላ ታሪክ የለውም። ነገሮችን አስረዝማችሁ ልጆቹን ወይም ደግሞ ዳኒን ውስብስብ እንዲሆንበት ነገሩ እንዲከብድበት አታድርጉ። ወደ ኋላ የሚያስመልስ ነገር የለም። እውነት ለመናገር ሳምሪ አንቺንሽ እኮ ስብስብ እያደረግሽ ያለሽው ስ እኔ ምን ብያው ሰበሰብኩ። እኔ አሁን እዚህ ጋር አንተነ አንቺንሽ ጥፋተኛ ብያለሁ። እኔ ዳኒ አንድ ነገር ያደነቁ ነገር ምን እንደሆነ ልንገር፣ ሁለቱም ሴቶች እንዳይጎዱ የምታደርገው ጥረት፣ ይህ ትክክለኛ ሰብዓዊ አእምሮ ያለው ሰው ማይንድ ነው። ለሴት ልጅ ያለ ከበሬታ፣ እንደውም ሁሉ ወንዶች ከአንተ ቢማሩ ደስ ይለኛል። አብርሃትም ኖርክ አልኖርክ ሴት ልጅ እንደእህትህም እንደ እናትም አክብረህ ስሜቷን ጠብቀህ እሷን በማይጎዳ መልኩ ለመለየት የምታደርገው ነገር፣ ለህይወቷ ለወደፊት መጥፎ ነገር እንዳይገጥማት የምታደርገው ነገር ይሄ በጣም በጣም የማደንቀው ነገር ነው። ነገር ግን ያን አደረግክ ማለት ደግሞ ሌሎቹ አሁን አንደርስታንድ እያደረጉ ያሉት በቃ ውሳኔህ እንዲ መሆን አለበት እንዲመሆን አለበት እያሉ ሊገፉህ ይችላሉ። ውሳኔን አንተ ታውቃለህ። ነገር ግን ለጽጌ የምታደርገውን እንክብካቤ እኔ በጣም ነው የማደንቀው። ምክንያቱም ይች ልጅ በዚህ ታይም ሰው ያስፈልጋታል፣ ካጠገቧ መጎዳት የለባትም። ብዙ ጥሩ ህይወት አሳልፋችኋል። ሁላችንም ህይወት ጋኳለ ያፈቀራችሁትን ብቻ እኮ አታገቡም እኮ ህይወት የት እንደምትመራቸው አታውቁም። የእውነት ነው የምላችሁ። ግን ስትለያዩ በፍቅር ቢሆን ስትለያዩ፣ ኦልሞስት እኔ አንተ ልክ የእውነት ነጭ ነው የመሰልከኝ ራሱ አበሻ ወንድ ራሱ አልመሰልከኝ፣ የእውነት ለመናገር ነጮች ሲለያዩ በፍቅር ነው። የሚገርማችሁ ሲኖሩም በፍቅር ነው፣ ሲለያዩም በፍቅር ነው። ጦርነት አያስፈልግም፣ ጥላቻ አያስፈልግም፣ መጎዳዳት አያስፈልግም። እና ለዚች ልጅ አእምሮዋ እንዳይጎዳ የምታደርገው ጥንቃቄ በእውነት አድናቂ ነኝ እኔ በዚህ። ሌሎችም ከአንተ ቢማሩ ጥሩ ነው። ግን ቴኬሪው ሰልፍ ጤናን የሚጎዳ ነገር ግን አታደርግ። እንደዛ ነው በክፋት አስቤ ሳይሆን ማለት ነው። እና ዳኒ በቃ እንዲሁ ነው። ስም ሀምሳ ሀምሳ ሰባዊነት ስለሚሰማው ነው እንደዚያ ያለው እና እንጂ ያሳለፈውን ነገር ረስቶ ምናምን አይደለም ከጽጌ ጋር። እና ምን አለ መሰላቸውን በዛ መሳሄድ ያለችዋንም ልጅ ኤፍሱን አልፈልግም ቢል ሌላ አይነት ክንትን ውስጥ ውሳኔ ውስጥ ልትገባም ትችላለች። ከዛ በኋላ ጸጸት ነው የሚሰማው። ወደዚህም ተመለሶ የጽጌ ጋርም ላይፍ ቢጀምር በጣም በጣም ከባድ ነው አይምሮ ላይ የሚፈጠረው ነገር ብዬ አስባለሁ እና ጽሑቴ ነች አብረው ቢቀጥሉ የነበረው ነገር ውሸት ሆኖ ተስማምቶ ቢቀጥል ደስ ባለኝ። ተመርምራ እንደዛ ሆኖ ቢገኝ በጣም ነበር ደስ የሚል። ለምን ብዙ ፋን አላቸው፣ በጣም ይዋደዳሉ፣ ከጀርባቸውም ብዙ ብዙ ደጋፊዎች አሏቸውና ሲለያዩ ያንም ነገር ሊያጡ ይችላሉ። በአንድ በኩል ይሄ በጣም ሰው አንድ ላይ ሲሆን ነው የሚወዳቸው፣ ከኔ ጭምር ማለት ነው። ነገር ግን በመሀል ይሄ ነገር ተፈጠረ። መቼም ያው የሰው ህይወት ያው በፈለግሺው መንገድ አይሄድም። ማንም እዚህ ውስጥ ያለ ነው ማለት ነው። አናቀው፣ ነገ ምን እንደሚሆን አናቅም እና ያ ነገር ነው የተከሰተበት ብራዘር ዳኒ ጋር እና፣ ያን አስቤ ነው ሃምሳም ሰውዬ ለማውራት የሞከርኩት እንጂ። ብሎ ብሎ ዘጠና ፐርሰንት በላይ አምናት አለው ማለት ማን ነው የሚያምነው? ብዙ ግንኙነቶች የሚፈርሰው እኮ ባለመተማመን ነው። አለ አይደል? ምን አለ መሰላችሁ? አይ የኔ አይደለም ይሄማ፣ የኔ አይደለም በፍጹም፣ ምናምን ይላሉ። ከዛ ቀጥታ ምን ያደርጋሉ ብዙ ነገሮችን ይጠጣሉ ብዙ እንትን ውስጥ ይገባሉ ብዙ አይምሮ ኬዝ ውስጥ የሚገቡ ሴቶች አሉ በአንድ ወንድ የተነሳ ያ ምክንያት እሱ እንዲሆን አልፈልግም አላረግ ስብእናውን ስለማቅ ነው ከድሮ ጀምሮ ማለት ነው እና ሀምሳ ሀምሳውኝ ለመፍረድ ብዬ ነው እና ግን አንድ ላይ ቢሆኑ ከጽጌ ጋር ደስ ይለኛል ሁሉ ነገር ተፈቶ እግዚአብሔር ሰላም ካረገው ነው እና አመሰግናለሁ ስላዳመጣችሁኝ የምትወጁውን ሰው ማጣት ኢትስ ኖት ኢዚ በጣም ከባድ ነው እና በዚህ ታይም ላይ የምታደርጉት ከእሷ ጎን መቆማችሁ ጥሩ ነው፣ ግን በመሃል ደግሞ ይህ ልጅ ጫና እየተፈጠረበት ጤናው እየተቃወሰ ነው ያለው። ና እነዚህ ልጆች ሰላም ብንሰጣቸው ጥሩ ነው ብዬ ነው የማስበው እንደኔ። ያው ራቅ ብለህ ራስን ሪላክስ ብታደርግ ራስን ቴኬር ብታደርግ ጥሩ ነው። ጫና ባታበዛ፣ ካለዛ የባሰ ነገር ውስጥ እንዳትወድቅ ተጠንቀቅ፣ ለራስ ጤንነት እሽ። እንደዚህ መጥቶ ከኦዲንሶቹ ከቤተሰቦቹ ጋር ባወራ ቁጥር ለመፍትሄ እኔ እኔ ይሄ የሌሎቻችሁን አላውቅም፣ ብዙ ጊዜ የምናገረው እኔ ብዬ ነው ራሴ ነው ስለሆነ እና ለውሳኔ እኔ አሁን ለምሳሌ አልኩሽ፣ ልክ እንደሱ የተጨነኩበት ነገር ቢኖር አምጥቼ ማውራት ላይ ሌሎች ለውሳኔ የሚረዳኝ ነገር አገኝበታለሁ ብዬ አስባለሁ። ለዳኒ ስንነግረው ይሄን አርጋት አርግያለሁ እያዘዝነው አይደለም፣ ምክንያቱም ማንኛውም ሰው በራሱ አይምሮ ነው የሚመራው። ግን መንገድ ይሆነል ግራ ለገባው ነገር መስመር ይሰጠዋል ብዬ አስባለሁ። ስለዚህ ይሄ ከኛ የምናወራውን ነገር አንተ የሚጠቅምህን ነገር መውሰድ የማይጠቅምህን ነገር ደግሞ ማፍሰስ ያንተ ፋንታ ነው፣ መብት ነው። ጆሮአችን ሁሉን ነገር መስማት ይችላል። አይምሯችን ደግሞ ለሱ ይሆናል ብሎ ያሰበውን ነገር ነው የሚቀበለው። ሁሉን ነገር ይቀበላል ማለት ሳይሆን ለውሳኔ የሚረዳውን ነገር ይዞ ብሄድ የተሻለ ነው ብዬ አስባለሁ። መጨነቅ አይደለም እዚህ ጋር የሚያዋጣ ምን ማድረግ አለብኝ የሚለው ላይ ነው ማሰብ ያለብህ፣ ትኩረት ማድረግ ያለብህ እኔ የትኛው ነው ለእኔ የሚሆነኝ፣ ከልብህ ጋር ማሰብ እና መነጋገር ያለብህ ቁጭ ብለህ ብቻህን። ለምሳሌ አሁን ከዚህ ከላይ በወጣህ አይደለ እህቶች ወንድሞች ይህን ይህን ይህን አሉኝ አይደለ፣ የኔስ ሀሳብ ምንድን ነው የሚለውን በአይምሮ አስገብተ እንድታስብበት ነው እንጂ ተጨናንቀ አንተ የሆነ ነገር እንድትሆን ምናምናምን አይደለም የምናወራው። ሁላችንም ሁላችሁንም በመውደድ ነው፣ ማንንም እንትን ማለት አንፈልግም። እና የሆነ ሆኗል፣ ግን አቋም ያለው ነገር እንድትወስን ነው እኛ የምንፈልገው። በዚህ ደግሞ አይቀጥልም፣ ይህን ታውቃለህ። እንደዚህ ሊቀጥል የሚችል ነገር የለም። እውነቱን ስነግር ማመን አለብህ ይሄን ነገር እና የሆነ ጊዜው ሳይሰፋ ነገሮች ሳይስፋፉ መቋጨት እንድትችል አንድ ስቴፕ ብሄድ ውሰዳት፣ አስመርምራት። ይሄ ማመን ካለማመን ጋር አይገናኝም፣ መብት ነው። አንተም የልጅ አባት ከሆንክ የአባትነት ግዴታ እና ድርሻ አለህ። ልታሳድግ ዝግጁ እንደሆንክ ሁሉ ልጅህ እንዳለ ማወቅም መብት አለ። ይሄ ምንም አይገናኝምና